መ የባትኩም ፊህ ልዩቅዳ አጀሉን ሙሰማ ሄዶ ሄዶ ልዩቅ ይፈጸም ዘንድ ይደርስ ዘንድ አጀሉን ሙሰማ የተሰየመው አጀል እለተሞት ማለት ነው። እስከዚያ ጊዜ ድረስ እየተኛችሁ እየተነሳችሁ እየተኛችሁ እየተነሳችሁ ትዘልቃላችሁ። መጨረሻ ላይ ሱመ ኢለይህ መርጅዑኩም ከዚያንም መመለሻችሁ ወደሱ ነው ወደ አላህ ሱመ ዩነቢኡኩም ከዚያንም አላህ ይነግራችኋል ማ ኩንቱም ተዓመሉን በምድር ቆይታችሁ ትሰሩት የነበራችሁትን ነገር ወሁወ አልቃሂሩ እሱ አሸናፊው ነው ፈውቀ ዒባዲህ ከባሮቹ በላይ ነው ብዛቲህ አርረሕማኑ አለል አርሽ እስተዋ ፈውቀ ሰብዕ ሰማዋት ከሰባት ሰማያት በላይ። አንዳንድ በአይሁዶች ፍልስፍና ሙስሊሞችን ለመለያየት በተወጠነ ሴራ አላህ አቅጣጫ የለውም፣ መካን የለውም፣ ጅሃ የለውም ይላሉ። ጂሃ ከሌለው አላህ ጀለ ወተዓላ ዒሰ ብኑ መርየምን በል ረፈዐሁ አላሁ ኢለይሂ እነሱ እንደሚሉት አልሰቀሉትም፣ አልገደሉትም ይልቁንም አላህ ወደሱ ከፍ አደረገው ይላል። እኛ በሚገባን ቋንቋ አላህ ሰዎች በማይገባቸው ቋንቋ አይደል የሚናገረው? ረፈዐሁ ኢለይሂ ማለት ምንድን ነው ወደሱ ላከ መላእክት ወደሱ ያድርጋሉ። ፈይን ስተክበሩ እነኚህ ከሃዲያን ቢኮሩ ለአላህ ከመስገድ ፈለዚን ዐንደ ረቢከ እነኛ እጌታህ ዘንድ ያሉት አ ዩሰብሑ ለው ብለይሊ እጌታህ ዘንድ ያሉት ምን ማለት ነው? ስለዚህ እኛ ቋንቋ ይገባናል። አልሐምዱሊላህ ቁርአኑም ግልጽ ነው ይገባናል። አልሐምዱሊላህ ቢመቻቸው አርረሕማኑ ዓለል ዓርሺስተዋ የሚለውን ሰርዘው ቢገላገሉት ደስ ይላቸዋል። ግን አላህ አስቀምጦታል። ሰባት ቦታ ቁርአን ላይ ተብራርቷል። ይሄ ላይሻር ላይካድ። አላህ አይናገርም አሉ ሙዕተዚላዎቹ። ጂሃ የለውም አሉ አሕባሾቹ። አይሄ እስልምና ደግነቱ አላህ መጠበቂያን አድርጎለታል።

ጠባቂዎች ሐታ ኢዛ ጃአ አሐደኩም ልመውቱ አንዳችሁን ሞት በሚመጣበት ጊዜ ተወፈትሁ ሩሱሉና መልእክተኞቻችን እስትንፋሱን ይሰበስባሉ ወሁም ላዩፈርጡን እነሱም በታዘዙት ነገር ላዩፈርጡን ላዩ ቀስሩን ማለት ነው አያጓድሉም ሙእሚን የሆነ እንደሆነ ጸጉር ከቅቤ የሚመዘዝ ያህል ገር በሆነ መልኩ ሹልክ ይላል። ካፊር የሆነ እንደሆነ ለመውጣት ነፍሱ ፈቃደኛ ስለማትሆን ወናዚዓቲ ገርቃ እንደሚለው አላህ በኃይል መመንጨቅን መንጫቂ በሆኑ የመላእክት ኃይሎች ይምላለው ይላል። የካፊር የሙናፊቅ የወንጀለኛ ሩህ ማለት በታዘዙት መልኩ ይፈጽማሉ፣ አያጓድሉም። ላይፈርጡን ላዩቀስሩን አያጓድሉም። ሱመ ሩዱ ከዛንም ብሎ ብሎ ይመለሳሉ፣ እነኝህ ከሀድያን ኢለላሂ፣ ወደ አላህ፣ መውላሁሙል ሐቂ እውነተኛ ወደ ሆነው መውላሁም፣ አምላካቸው ወዳጃቸው ሱመ ሩዱ ኢለላህ መውላሁሙልሐቅ ይህ ሰዎች ሁሉ አለ አዋጅ ለሁል ሑክሙ ፍርድ የእሱ ነው። ወሁወ አስራዑ ልሓሲቢን እሱም ከገምጋሚዎቹ ሁሉ እጅግ የፈጠነ ነው። አስራዑ ልሓሲቢን ኩል ብለህ በላቸው መን ዩነጂኩም ማን ነጻ ያወጣችኋል? ምን ዙሉማት ልበሪ ከየብስ ጭለማዎች ከድቅድቁ ጭለማ ወልባሕሪ ይብሳል የዚህ ደግሞ ከባሕሩ ጭለማ

ነፃ ያወጣን ከሆነ ለነኩነና ሚነሻኪሪን ለሱ አመስጋኝ ከሆኑት እንሆናለን ትላላችሁ። ቁልላሁ ዩነጂኩም ብለበላቸው አላህ ነው ሚንሃ ከሷ ከዛ መከራ ነጻ የሚያወጣችሁ ወሚን ኩል ከርቢን ከዚህ መከራ ከሚባል ሁሉም ሱመ አንቱም ቱሽሪኩን ግን ነፃ ከወጣችሁ በኋላ እናንተ በአላህ ላይ ታጋራላችሁ። ቁል ብለህ በል ሁወል ቃዲሩ እሱ ቻይ ነው ዓላ አንየብዓሰ ዓለይኩም በእናንተ ላይ በመልአክ ላይ አላህ ቻይ ነው። ዓዛበን ሚን ፈውቂኩም ከበላያችሁ ቅጣትን በማውረድ ላይ ከበላያችሁ፣ ሚን ፈውቂኩም ከበላያችሁ እንደ ነጎድጓድን ይመስል አዛበን ሚን ፈውቂኩም ማለት ነጎድጓድን፣ ድንጋይን፣ ዝናብን በጣም በማዝነብ መጥለቅለቅን የመሳሰለን። አዛበን ሚን ፈውቂኩም ወሚን ታሕቲ አርጁሊኩም ከእግሮቻችሁም በታች ለምሳሌ የመሬት መንቀጥቀጥን፣ የመሬት መንሸራተትን፣ መስጠምን ይመስል አው የልቢሰኩም ወይ አላህ ሊቀላቅላችሁና ሽያአን የተለያየ ቡድኖች ሆናችሁ የተለያየ ፍላጎት ያላችሁ ቡድኖች አድርጎ ሊቀላቅላችሁ ውርስ እንዲህ እርስ በርስ ሊያማታ ማለት ነው። የልቢሰኩም ማለት የኽልጠኩም፣ ሽያአን የተለያየ ቡድን ሆኖ ይሄ በብሔርተኝነት ይሄ በሌላ በፖለቲካ ይሄ በሌላ በተለያዩ ነገሮች አድርጎ አ ከፊላችሁን ከከፊሉ ጋር እንዲህ ሊያቀላቅል ሊያማታ ይችላል። ወዩዚቀ ባዕደኩም ከፊላችሁን ሊያቀምስ ይችላል አላህ። ባዕሰ ባዕዚም የሌላውን ጭካኔ ማነው ባዕስ ማለት የጭካኔ በትር ነው። ሊያቀምስ ይችላል አላህ። ምድር ላይ አላህ እንዲህ ያደርጋል። ሰዎች ወንጀል ሲያበዙ እንዲ ያለ ነገር ይሰልጥባቸዋል፣ ሰላም እንዲያጡ ያደርጋል። ኡንዙር ተመልከት፣ ከይፈ ኑሰርፉ አያት አንቀጾችን እንዴት አድርገን እንደምናብራራ፣ እና የምናብራራበት ምክንያት ደግሞ ለአለሁም የፍቀሁን እነሱ ይረዱ ይገነዘቡ ዘንድ እንዴት አንቀጾችን እንደምናብራራ ተመልከት። ወከዘበ ቢህ በዚህ ቁርኣን በመጣው መመሪያ አስተባበሉ ቀውሙከ ህዝቦችህ ሙሐመዶ፣ ይላቸዋል ለም ወወ ልሐቆሱ እውነት ሆኖ ሳለ ከአላ ዘንድ የተወረደ ቁል ለስቱ አለይኩም ቢወኪል ብለበላቸው። ለስቱ አለይኩም እኔ በእናንተ ላይ አይደለሁም፣ ቢወኪል ተጠያቂ አይደለሁም ማለት ነው። ይሄ ረቂብ አለይኩም በእናንተ ላይ ይህን ሰራችሁ እንትን አላችሁ፣ ሂሳባችሁ አላህ ዘንድ ነው። ሊኩል ነበይን ለዜና ሁሉ ሙስተቀሩን መርጊያ አለው መረጋገጫ ማለት ነው የተነገረ ዜና ሁሉ ተነግሮ የሚቀር አይደለም። ትቀሰቀሳላችሁ። አዎ ትቀሰቀሳላችሁ። አላህ ይነግራችኋል፣ ይነግራችኋል። ጥፋተኛ ይቀጣል። አዎ መልካም የሰራ ይሸለማል። ወሰውፈ ተዓለሙን ታውቃላችሁ በቅርቡ